አንደኛ ነገር በሁለት መታሰር አልፈልግም። ሁለተኛ ነገር ደግሞ ከዚህ በኋላ እየሰራሁ ነው ያለሁት፣ አይደለ እየሰራሁ ነው ያለሁት። ስለዚህ በሰራሁት ገንዘብ ነው እኔ ቤት መግዛት ማለት ነው። ይሄንን ሰዓት ስትሰጪኝ ማለት ነው ቤትና ሰዓት አንድ እያደረግነው

ይሄ ሙላ እልኝ በማለት ከረም ያለው ስመኝ ብድር ለመመለስ ስላለሁ ከሚስተኝ፣ ምኑ ነው? ፕራንክ ነው? አሸለኝ። ምኑ ነው? ፕራንክ ነው? እሺ፣ ምኑ ነው? ፕራንክ። አሁን እንደዚህ አይነት ቀልድ አለ ማለት? እንደዚህ እኔ እና አንቺ ቀልድ እናውቃለን። ከዚህ በፊት አልቀልድም እኔ ግን አሁን የመጣሁት እና ልነግርህ የምፈልገው ነገር ቤቱን እንዳንበል እሱን ማለት መቀበል አልፈለኩም፣ የምጀመሪ እንጂ የምር የምልበት አይነት ሁኔታ እንዲሆን ስሜት ያለኝ ነው። የሚመስልሽ ምስኪን አይደለህም። እናቃለን። ጠጥተሻል ጠጥተሻል ብለህ ምንም የሸተትሽኝ አይደለም ግን ጠጥተሻል። አሁን ምንም ሌላ ነገር ማውራት አይጠበቅብንም። ሁሉን መመለስ የምትፈልጊ ከሆነ ነይ። ከአንድ ሁለት ሶስት ጊዜ ነግርሻለሁ። ላይክ እንደማንኛውም እንደማንኛውም ሴት እንደታናሽ እህቴ እንደማይሽ አስቤ ነግርሻለሁ ነው ከዛም በላይ አድርጌላታል። ሰላም ሰላም ቤተሰቦች እንዴት ናቸው? እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። ዛሬ ብያለው በሳት ላይ ነው ያለሁት እንግዲህ እፎይ ብያለኝ። አይታችኋል እንግዲህ ሰላም ባለፈው እንዴት እንዳደረገችኝ መፈጠሪን እስክጠላ ድረስ ምን ነው ባልተወለድኩ ብዬ ራሴን የረገምኩበት ሰዓት ነበር። እውነት ለምን ነገር ከሆነ እና እንደዚያ ስትነግረኝ በጣም ነበር የከፋኝ። ከምር ነው የምላችሁ፣ በጣም በጣም ነበር የከፋኝና አሁን ላይ ደግሞ ያ ሁሉ ነገር ተስተካክለሽ ትክክል ብሎ ሁሉ ነገር ቦታ ቦታውን ይዞ ስናይ በጣም ደስ የሚል ነገር ሆኖልኛል። እና በቃ ምን ልበላችሁ እንግዲህ አሁን ላይ ሰላም ያለው በሰላይ ነው ተፋ በህይወቴ ያደርገዋል ብዬ አላሰብኩትን ነገር ሰርፕራይዝ አድርጎኛል። የትም ቦታ እንዳላፈር ብዙ ነገሮችን ምን ብዬ ልንገራችሁ አላቅም ግን ይሆናል አይደል ለሁሉም ነገር እኮ ምክንያት ያስፈልጋል እና አላቅም ከእናንተ አላቅም ግን ይሆናል አይደል ብዙ ነገሮችን እንትን እንደል አድርጎኛል እና የሆነ ሰው እንዲያደርግልኛል እ ያንዳንድ የማጠብቁ ሰው ይሄ ያለ አ ቢያደርገውም ይቸገራል አይነት ነገር ላችሁ ምታስቡ እሱ ማለት ቶፋ ማለት እንደዛ አይነት ሰው ነው ለእኔ የነበረው፣ እና በጣም የምወደው ጓደኛዬ ነው፣ የማከብረው፣ የምወደው። ግን ደግሞ ይህን ያህል እንደዚህ ያደርጋል ብዬ አልጠበኩኝም ነበር፣ ግን አደረገው። ግን በጣም ነው የማመሰግነው ቶዬ። ግን ደግሞ ምስጋና ምስጋና ነው የሚለው ምስጋና በማይፈልግ መልኩ ጥምብር ኩሱን ጥምብር ኩሱን እያወጣኝ በደንብ አድርጌ ለምንድን ነው እንዲህ አደረከኝ? እንደውም ያሰብኩት ምን መስላችሁ፣ ባልመልሰውም ለትንሽ ጊዜ ግዜ ቤቱን ነው እመልስልሃለሁ ነው የምለውና ቤቴ ነው እመልስልሃለሁ አልፈልግም ምናምን ነገር በአይነት ነገር ቢ አለበዚህ አያምነኝም በምንም ነገር ምክንያቱም ይሄ የቀላ የነሰው ነው። እንግዲህ ይሄ ነገር እዛው ላይ ነው ምቀልደው እዛው ላይ ነው ምስቀው ከዛ በኋላ ወደዛው እሰረሳለሁና በዛ ነገር ትንሽ ስለማያውቀኝ ግን ደግሞ ትንሽ የፈራሁት ነገር ምንድን ነው? ፎይን ከዚህ በፊት ፕራንክ ሲደረግም አይቼው አላውቅም። ፕራንክ ሲያደርግም አይቼው አላውቅም። በርግጥ ሶፊን ከዚህ በፊት አድርጌው ነበር፣ አላቅም አኑንም አድርጌው ነበር። ግን ደግሞ ፎይን አድርጌው አላውቅም። ትንሽ ፈርቻለኝ ማለት በፕራንክ አይነት መልኩ ሊረዳኝ ይችላል፣ ግን የሚዲያ ሰው ነው። ሊረዳኝ ይችላል ግን ይሆናል አይደለ፣ ስጋት ውስጥ የምገቡት አይነት ነገር ስጋት ውስጥ እየገባ ያለውበት አይነት ሰዓት ላይ ነኝ። ሊቀበልኝ እችላል አይደለም ወይስ እውነት አድርጎ ይቀበላል ምናምን ነገር የምትሏ ነገር። ግን ደግሞ ቶዬ ትንሽ እንኳ ስትዋሹት አይን ላይ የሚያውቅ አይነት ሰው ነው። እና አሁን ደግሞ ያ ነገር በትኩሱ እንዳለ፣ የቤቱ ነገር በትኩሱ እንዳለ ሆኖ እሱ ላይ ደግሞ ቤቱን አልፈልገውም በዛን ሰዓት ላይ ያው ሰዎች ፊት ስለሆን ነው ሻ እየተቀበልኩ እንጂ ቤቱን አልፈልገውም ምናምን ነገር ብዬ ፕራንክ አደርገዋለሁ። እንግዲህ ትንሽ ታሪክ ያለሁኝ ቤተሰቦች፣ ርዳሽ በሉኝ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። እንዴ ደግሞ ምንድን ነው አርባሽ አስገቡኝ እንጂ ምን ሆናችኋል? በደንብ አድርጋችሁ ሰብስክራይብ፣ ላይክ፣ ሼር አድርጉና ቸኮሌትን አብረን እናሳድገው። ቤተሰቦች እንግዲህ ከዚህ በኋላ ፍንድቅታ ሳቅ ምናምን ነገር እያልኩ መጣላችኋለሁኝ። ጭቅጭቅ ነበር የሰለቻችሁ ዛሬ እንግዲህ ትንሽ ብንል ነው ግን ደግሞ ለፕራንክ ነውና ብዛት ተሰላችላችኋለሁ እንግዲህ እስከመጣ በኋላ ደግሞ አብረን ሳቅም ስትርም እያለን ምንቀጠልላ ይችላል። እስከዛው አብራችሁ ቤተሰቦች ዛሬ እንግዲህ ምን ደስታ ላይ ነው። በጣም ማለት ኪዩዬ እንዲተደስታ ማየት የሁሉም ኦዲንስ ፍላጎትና ምርጫ ነው። አስመጣሽኝ ብቻ ተመልካቾቻችን ዛሬ ከኪዩ ጋር በጣም ደስ የሚል ጊዜ እናሳልፋለን ብለን እናስባለን። ከከተማ ወጣ አታውቅም፣ ዛሬ መጀመሪያው ነው። ይኸው እዚህ ይዣት መጥቻለሁ። ይጀምራል። ከቤቱ በኋላ በጣም ደስተኛ ሆናለች። ሁላችሁም ተጨንቃችሁ እንደነበረ እናውቃለን። እንግዲህ ሰሞኑን ገንዘብ እየሰራች ስለሆነ ለፊልሙ ስንት ከፈልሽ? ባይ ዘ አይ ቶሎ እንድትመልሽ እኮ ነው። ገና ካሁኑ ልትቀበለኝ ያ ትንሽ ቆይ። እንግዲህ አሁን ከሁሉም ነገር ግን ደግሞ ቢያንስ ከሰላም ጭብጭ ድኛ አለው እግዚአብሔር ተመሰገነ ይሆን ቶፋዬን በጣም ነው የማመሰግነው። ማመሰግኑ በእርግጥ አይገባም። መመስገን ብቻ አይደለም ያለብን ግን እንዴ ስትባላት ደግሞ ይመሰገናል። ጓደኛ ቤተሰብና ምን አይመሰገንም ማ? ስለዚህ ግዴታ ነው ብዬ ነው የማስበው። አጠገብሽ ያለ ሰው በክፉ ጊዜሽ ካልደረሰልሽ ምን ካያ ያ ሰው አይደለም ላንቺ፣ ሰው እና ግዴታ ነው ብዬ ነው የማስበው። እና ኖርማል ነው። እና ደግሞ ግዴታ የሆነ ነገር ላይ ደግሞ ፐርስፔት አድርጌ ምስጋና አልሻም። ሶ ኖርማል ነው ለማለት ያህል ነው። አይደብር ቶፋ፣ ሲመሰገኑ የሚደብሩ አይነት ሰው ግን ደግሞ መመስገን ያለበት አይነት ሰው ችግር የለውም። እየኮራብኝ ነው ሳመሰግን። ከዚህ በላይ ይቻላል ያንድ ነገር ለክሪ ነበር ይወጣ እሱም አለ ለካ እሱም አለ። አይ ማለቴ ያደረግልኝ ነገር ትልቅ ነው፣ ቤት ነው። አንተ ደግሞ ከራስህ ከኪስህ አውጥተህ ማለት ይሄ ይጎልብኝ አይደለ እንኳን አላሰብክም። ለእሱ ነገር በጣም ነው የማመሰግነው በመጀመሪያ ደረጃ ማለት ነው። እና ደግሞ ቃል ልነግርህ የፈለኩት ነገር አውቃለሁ ያደረግከው ነገር የሚመለሰኝ ደግሞ እምቢ የሚባል አይነት ነገር አይደለም ግን እዛ ሶፊት ስለሆነ እንዳይደብርህ ብዬ ነበርና ያው ታቋለ ቫይቡ ምናምን ነገር እና ደግሞ አኗር ፊትም አኗር በደንብ እንዲገባው ፈልግ ነበር በሱ ለተመያዚ ምናምን ነገር በደንብ እንዲገባው ፈልግ ነበርና፣ እውነት ለእሱ ነገር በጣም ነው ማመሰግነን በጣም አንጀቴን ነው ቂባ ያጠጣህልኝ። እውነት ነው ምል አሁን ምንድ ተው ግራ የገባዥኝ ነው ኪያ ግን ደግሞ ቦታውም ይሆን አልነበረም በዛ ሰዓት ላይ አንተን እምቢ ወይም አይሆንም ያን ነገር ለማለት ሚሆን አይነት አንደኛ ነገር አኑ መጣ ያን ነገር አይሆንም ለማለት ማልችልበት አይነት ሁኔታ ላይ አሁን፣ ምክንያቱም አሁን ፊት ለፊት ያን ነገር አይሆንም ካልኩኝ አሁንም ድረስ እንደምወደው አድርጎ ነው የሚያስበው። ያን ነገር ደግሞ እንዲያስብ አልፈልግም። ስለዚህ እኔ ግን አሁን የመጣሁትና ልነግርህ የሚፈልገው ነገር ቤቱን እንደምመለስ ማለት መቀበል አልፈለግኩኝ፣ ሲቀጥል ደግሞ አሁንም ድጋሜ በሁለት ዓመት መታሰር ነው ይመስል ከአኑ ጋር ብዙ ሰዓት ላይ ክፉ ደግ ላ ለማውራት ያደረገኝ ነገር ክፉ ነገር ከተናገርኩ በኋላ ወይኔ እዚህ ልጅ ሁለት አለብኝ እያል በሰቀቀን ያኖረኝ ነገር ስሜት የሰማሽ ነው። አዎ በጣም እየተሰማኝ ነው፣ የምር እኔ እንጃ ማለት ትክክል ይሁን ስሜቴ ይሁን አይሁን አላውቅም፣ ግን በጣም ነው የደበረኝ። የደበረኝ ስልሽ ብዙ ነገራችን ከአንቺ ጋር የሚግባባ ነበር የሚመስለኝ የሚግባባ ስልሽ በቃ በረም ሳናውራ ምናምን የምንረዳዳ ምናምን ነገር ነበር የሚመስለኝ። አሁንም እኮ ሳናወራ እኔ ሳላውራ ችግሬን ብቻ እንዲ አትሊስት የሆነ ቋሚ የሆነ ጠንካራ የሆነ ምክንያት አለሽ፣ አልፈልግም እምትይበት አንደኛ ነገር በሁለት ዓመት መታሰር አልፈልግም። ሁለተኛ ነገር ደግሞ ከዚህ በኋላ እየሰራው ነው ያለው አይደለ? እየሰራው ነው ስለዚህ፣ በሰራው ገንዘብ ነው ቤት ሰዓት ስትሰጪኝ ማለት ነው ደስተኛ ሆኛ አይደለም የተቀበልኩሽ ምን ይስጠታሉ ውድ ግን ተቀብይሻለሁ ለአንቺ ስሜት ስል ማለት ግን አትፈልጊ ከሆነ ይህንን የሚያሽው እንጂ ቤትና ሰዓት አንድ እያደረግህ ነው የገንዘቡ ችግር ነው ልዩነቱ ከገንዘቡ ችግር ካደለም እያልኩ ያለሁት እኔ የአንተ ስጦታ ጊፍት ነው

እኔ በሌታ ታስራ ነገ ክያ እንዲህ አርጊ ክያ እንዲ ሁኝ ክያ እንዲህ እንትን አርጊ ሲባል እሺ የምር የምልበት አይነት ለታ እንዲሆን ብዙ ያለኝ ነው። በጣም ነው ወላሂ በጣም ታሳዝኛለሽ ማለት እኔ እሺ፣ ለምን አንደኛ ነገር እሺ እንደ ጓደኛ ታይኝ ምናምን፣ ግን በቃ አልፈልግም። እኔ አሁን ላይ መታሰር አልፈልግም የሆንሽበት ሁኔታ ላይ ነባ ገብቶ ቢሆን አንቺ የሆንሽበት ሁኔታ ላይ በቃ ምንቴ ምናምን ሆኖ ቢሆኑ እራሱ ላደርገው የምችለው ነገር ነው። በቃ አብረውኝ የሚሰሩ ልጆች ናቸው፣ አብረውኝ በቃ ቤተሰብ ናቸው። ስለዚህ ምንም አዲስ ነገር የለውም። ሴት ስለሆንሽ አይደለም፣ ግን በጣም ተሳዝኛለሽ ማለት አንቺ ሴት ስለሆንሽ ወይም ደግሞ ከአንቺ ጋር አሪፍ ጊዜ እያሳለፍኩኝ እንደሆነ ስለነገርኩሽ ነው። ይኸውልህ ቶይ አሁን ላይ ይኸውልህ አኑም የሆነ እራሴን በጥቅም እንትን እያልኩ አንደኛ ነገር ይህን እንደዚህ እንድታስብ የሚያደርግህ ከሆነ እሺ፣ እቀበላለሁ፣ ችግር የለውም። ግን ደግሞ አንተ የምትቀበለኝ ከሆነ ይህን መቀበል ችግር የለውም። ግን ደግሞ በቃ ሆነ አንድ ቢያንስ የሆነ ቋሚ ሪዝም ቢኖርሽ አሪፍ ነበረ። ማለት የሆነ ውኃ የሚያነሳ ምክንያት አለሽ። ከዚህ ውጭ አንደኛ አልፈልግም፣ እሺ። ስጦታ ሲጀምር ቀድሞ ነው እኮ አልፈልግም ብዬ። ከማንም ተቀብዬ የማላቀውን ሰዓት ሰዓት አይደለም ምንም አይነት ኤኒ ጊፍት ተቀብዬ አላውቅም ከማንም ሰው አንቺ ግን ተቀብዬሻል። ይኸውልሽ ለአንቺ የሰጠሁሽ አንቺ ኪያ ስለሆንሽ አይደለም የቅርቤ ሰው ስለሆንሽ ብቻ ነው የሰጠሁሽ። ወይም ደግሞ ሴት ስለሆንሽ አይደለም ማለት ከአኗር ምንም እየተሻሻለሽ ታውቂያለሽ። አንደኛ እንደዚህ እንድትለኝ አልፈልግም። ሲጀምር ነው አንደኛ እንደዚህ እንድትለኝ አልፈልግም። አሁን ቤት ሰጧት እንዲ ከተናገርከኝ ነገ ደግሞ ከዚህም በላይ ነገር ትነግረኛለህ ወይ? ለክ እኮ የእኔ ቤት ቀን ደግሞ እንደዚህ አንድ ነገር ተስሬ ዊቶዬ እንዲህ ነው ዊቶዬ ስቀጥል ደሞ ሰዓቱን የሰጠኝ ንቀት ከሆነ በጣም አመሰግናል። ለንቀትሽ በውለታ ታስርሽ እንበል፣ ከዛ ምን ይፈጠራል? በቃ መናቅ ጀምራለሁ። ከትንሽ ጊዜ በኋላ ደግሞ እጅ መሰንዘር ትጀምራለህ። እንደዛ እንደዛ እያለ ይቀጥላል። ለምን አንቺ ምንም ያነካከኝ ነገር ፍቅረኛሽ ስለሆነ መደብደብ አለበት። እንደዛ ነው ማለት የምታወሪው ነገር ግራ እያገባኝ ነው። እሺ ቤቱን ልመልስ ልን ይመ ትችያለሽ፣ መብትሽ ነው። ጉዳይ ላወራ ቦርሳ ውስጥ ነው ያለው። ቦርሳችን ደግሞ አንተ በጥቅም ለመያዝ ነው ነው እየቀለድኩ አይደለም። እሺ፣ በጥቅም ሊይዝሽ ፈለግኩኝ። ምን ላደርግ፣ አይታወቅም የሰው ልጅ ነገር። ማለት እንዴት ማለት እንዴት አለው? በደንብ ገብቷል። ስለገባ ከኔ አፍንጫ እስኪወጣሽ ነው የጠበቅ፣ ያለው የምርሽኑ ነው? ኪዬ፣ የምርሽኑ አትበለኝ። እንዴት አንተ የምርሽ ስለሆነ አይደል እንዴ? ሰዓት የሰጠኝ ለነገሩ የኔ ርካሽ ነገር ስለሆነ ወርባራ። እሺ፣ አንቺ ሰዓት ስትሰጭኝ ምን አስበሽ ነው ታዲያ ሰጠሽኝ? እኔማ ጓደኛ ይሄ ነብዬ ነው። እኔም ግን አንድ አይደለም ተረዳኝ። እኔ ደሞ ምንም የተለየ ነገር የለውም። ልዩነቱ የገንዘቡ መብዛትና ማነስ ብቻ ነው። በቃ ያ ሁሉ ገንዘብ፣ ስለዚህ ለምን ለማንኛውም ሰው የሚሰጥ አይነት ሳት አይደለም። ምን ቢሆን ለፍቼ ሰርቼ ነው የገዛሁት። ልክ እኔ ሰርቄ ነው? ሰርቀህ ነው አልኩኝ? ግን ደግሞ ያው ሁሉ ገንዘብ ለማንኛውም፣ በጣም ታሳፍሪያለሽ። መሳደብ ጀመርክ፣ ነገ ደግሞ ትደበድበኛለህ። አንተም አሁን ምንም ሌላ ነገር ማውራት አይጠበቅብንም። ውሉን መመለስ የምትፈልጊ ከሆነ አዋራኝ ና ንቀት ይሄን ላይመስለኝም ነበር። የእውነት ንቀት ይሄን እኔ ማቆ እኔ ማቆ ተውፋ እንደ አይነህ አይደል አንቺ ነገር ምን ቢያንስ ምለስ እኮ ይከብዳል እኮ ቢያንስ ድርጊት ይሻላል። እንደው እንደዚህ ይወራል እንደ እንዴት ነው የሚወራው? እኔ ካንድ ሁለት ሦስት ጊዜ እነግርሻለሁ ላይክ እንደማንኛውም እንደማንኛውም ሴት እንደ ታናሽ እህቴ እንደማይሽ አስቤ እነግርሻለሁ አይደል እንደዛ እንደማስብ ግን ከዛም በላይ አድርጌላታለሁ ከዛም በላይ አድርግላታለሁ። እኔ ምን ምን እንዳስጥላኝ ልንገርህ ንቀትህ፣ ይኸውልህ አንደኛው ነገር የሰጠሁህ ጓደኛ ይሄን ብዬ አስቤ ነው። እንደዚህ ባለጌ መሆን አላውቅም ነበር። መባለግ እንደዚህ ነው እንደ አንቺ ነው እንደ አንተ እንደ ከዚህ በላይ እኮ መባለቅ እኮ የሚባል ነገር እኮ አንኛ ደግ ካሜራ ፊት ነኝ። እንደዚህ እንድትሰደብኝ አልፈልግም፣ እንደዚህ እንድታናግረኝም አልፈልግም። እሺ አንቺ ደግሞ ደስ የሚለኝ ነገር ደግሞ አንተ ለማድረግ አዎ። ስለዚህ ቤቱን ስለገዛልኝ አንተ ደስ የሚለኝ ብቻ ነገር ነው ማድረግ ያለብኝ? እንደዛ ነው? በጣም እየገረምሽኝ ነው። አይ ልክ ነህ። አንተስ የሆነ ነገር ስላረክልኝ ያንን ነገር ብቻ አንተ ደስ እንዲህ ልማረግ አለብኝ። ለዛ ነገር መገዛት አለብኝ ያንን ስለማልፈልግ ነው ልሰጠኝ እኮ አንተ፣ ግን በሌላ መልኩ አሰብከው ጭራሽ የሰጠሁትን ስጦታ አሁን። አትለፍልፊ በቃ ስጪ፣ አትለፍልፊ ያልከኝ ይወረኛል ሲል ከኝ ነው። አትለፍልፊ ያልከኝ ግን እሺ እኮ ነው የምለው። ትንሽ ጊዜ እኮ ነው ቶሎ እኮ ነው እምት እኔ እኮ ቶሎ እንትን የምትለው ነገር። ምን አልኩኝ ምን አልኩኝ? ባን ይቀይር አልክ። አሁን ጊፍት መስጠት የዚህ ነው ያደረገው እኔ የሰጠሁህ እንደ ጓደኛ አስቤ የለፈውበትን የሰራውበትን ግን ደግሞ ጓደኛ ላመስግንል በረእንቀእያለት ተከራከርልኝ ነበረው ሰርቄም፣ ለምኜም ለሚያመት ላብን ጠብ አድርጌ ያመት ለብን ጠብ አድርጌ ያመጣውን ነገር ደግሞ እኔ ዝም ብሎ አይባክንብህ በእኔ እኮ ያልኩሽ ንቀት አስጥላኛው እንደዚህ ወር ወር ብዬሽ እሺ ነበረብህ ወይ? ወረወርኩት። አዎ ወረወርኩት። ውሉ በቃ በጣም ንቀት ቢወርቅስ በዛ በኩል ይቅርታ፣ ይቅርታ። ምስኪን ምስኪን አይደለህም

በቃ ምስኪ ምስኪን ለመሆን እየተጫወትኩ ነው። ምናምን አው በእናትሽ አትጨቃጨቂም። አብረን ብዙ ጊዜ ተናደድ። ስራ መሀል ላይ እራሱ በጣም ተንጨቀጨቅ። እንደዚህ አንጨቃጨቀ። ምን እናንተ፣ ቆይ ኪያ እኮ ምን ይሁን? የሰው ዋጋ አይገባህም ማለት ነው። አንተ አይገባ ሚገባ አይነሳ አይደለም። ለዛ ነው አመሰግናለሁ። የውስጥህን አውጣው። አመሰግናለሁ። እሺ ይቅርታ። በቃሽ። ምን ፈለግሽ? እሺ እና በጣም እያስመሰልሽ እንደነበረ ምንም የተለየ ነገር እኮ አላደረኩልሽም እኮ ቀድሞ ዛኔ ሰዓቱን ስትሰጪኝ አልቀበልሽም ብዬሽ ነበር ለምን ንቀት ንቀት ትንሽ ነገር ስትጀመር አትፈልግም ንቀት ከሆነ እኮ የአንቺ ነው ንቀት አንቺ ነሽ አልቀበልም ያልሽኝ እኔ እኮ አክብሬ ተቀብዬሽ ነበር እኔም እኮ አክብሬ ሰውፊት እኮ እንዳትዋረድ እኮ ተቀብያለሁ ሰውፊት እኮ አላዋረድኩም ምናምን ነገር አላልኩም ብዙ ማውራት አይጠበቅብንም እና

ምን ማለት ነው? ከቅድም ጀምሮ እየጠይኩሽ አልነበር? እንደ ቀልድ ነው ብዬሽ ጠይቀሽ ነበር አይደል? ምን አይነት ቀልድ ነው ኪያ? እንደዚህ እንቀልዳለን? ሲቀለድም እኮ አይነት አለው። በላት በላት እያለኝ ነበር። መጥቼሽ ቢሆንስ አሁን አልፈልግም እንደዚህ እንደዚህ እንደዚህ አለ ማለቴ አሁን አንዱንም ቃልሽን ማለት ነው እንደ ቀልድ መቀበል አልቻልኩም። እኔ እንደዚህ አይነት ፕራንክ ምናምን ቀልድ ምናምን ነገር አይመቸኝም። ቀድሞኑ ማለት ነው ፕራንክ ለማድረግ ስትፈልጊ ፕራንክ የምታደርጊውን ሰውዬ ስለሱ ማንነት ማወቅ መቻል አለብሽ። እሺ እኔ አንድም ቀን ማንም ሰው ፕራንክ አድርጎኛ ያቅም እኔ አንቺ እኔን ማድረግ አትሺኝም። በቃ በፍጹም ለምን ማለት ሶፊንም ከዚህ በፊት ፕራንክ አድርጌ ያውቃለሁ። ሶፊ ኢንተርቴንመንት ላይ ሚዲያ ላይ ምናምን ያለ ሰው ነው። እኔ አሁን ነው የመጣሁት ሲጀምር ደግሞ እንደዚህ አይነት ቀልድ ምናምን ነገር አይመቸኝም። ይኸውልሽ አሁን ምንም ነገር ማውራት አልፈልግም። ይኸው ሰዓትሽን ውሉም ብቻ አስጭኝ እና ውሉም ብቻ አስጭኝ አሁን ሌላ ምንም ነገር አልፈልግም። እንዳላንጓጠሽ ጓጥሽ ትፈልጊያለሽ አረለ እንደ ሁለታም ምናምን እንደዚህ የሚባል ነገር የለም። አሁን በቃ ጨረስን እኮ በቃ ኪያ፣ ጨረስን አይደለ። ውሉን እፈልገዋለሁ። ወላሂ በልተው ምንድን ነው የምትይው? የምርሽን እኮ ነው። ለእህቴ ምንም አድርጌላት አላውቅም። አሁን የታወቀኝ ለእህቴ ስንት ቀሚስ እገዛበታለሁ፣ በብሩ የሆነ ነገር አድርጌላታለሁ። ስለዚህ እፈልገዋለሁ፣ ገንዘቡን አሁን ስጭኝ። ምንም ሌላ ወሬ ምናምን አያስፈልግም። ምርሻለን አለርሽ? እኮ ቀሉን ማ ጨረስሽ አይደል እንዴ? ወይ አንተ ፍራንክ ስትደረግ እንደምትሆነው ማለት ነው። አሁን ኪያ ተመልካቾቻችን እንግዲህ በጣም አቃጥላኝ ነበረ። ባላንስ ነይ

ተመልካቾቻችን በቃ እሷ ያናደደችኝን ነው ያህል በመጠኑ እናድጭ። አይ፣ ነገር እኮ ነው። በጣም ይደነገጥኩ እንጂ ግን ደስ የማይል ፍራንክ ነው ፈለኩኝ። ግን ደግሞ ላይ ባለው ነገር ነው የምታደርገው ሳይ ቤቱን፣ የምር ግን አልፈልግም ብለው ምን ይለኛል። በጣም ነው አሁን አንቺን ፕራንክ አድርገሽ የተናደርኩበት ንዴት አለ። አርቲፊሻል እንደዛ መጮህ ይችላል። ከእሱ ግን ሲያልፍ ንዴቴ ማለት ነው ማውራት ነው የሚያቅጥኝ። አደከምሽኝ ወላሂ። የቸኮሌት ቤተሰቦች እንግዲህ ፍራንክ አድርግ አለ ፍራንክ አድርግ አለ ነበር። የመጀመሪያ ፍራንክ ነው ተሳክቶልኛል፣ ግን ተሳክቶለታል። ብድሩን የማይመለስ ወንድ አይወለድም አይወለድ ከፎቅ ላይ ነው የምትሉት። ከዚህ በኋላ ፍራንክ ነው ልሻለ መሬት ወድቅት በእናትሽ፣ ከዚህ ፍራንክ ነው ደስ ይላል። ለማንኛውም ቤተሰቦች ፍራንክ አድርጌዋለሁ፣ ፍራንክ አድርጎኛል ማለት ይቻላል። እንግዲህ ቆይታችን ይሄንን ይመስል ነበረ። እንዴት ነው ከዚህ በኋላስ? አንላርጉን ታስፈራኛለህ፣ እኔ ታስደነግጠኛለህ ትይ ይሄን በጣም ሩቅ አይደለም

ምክራችሁን ኮሜንት ላይ ጻፍ አድርጉልኝ፣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ከዚህ በኋላ በሳቅ በፈገግታ እንደዚህ እመጣላችኋለሁ ብዬ አስባለሁኝ። ከተፋም ጋር አብራችሁን ሆኖ ሰላም እስከ ወደ